በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የሰኞ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሰኞ የሚጸለይ የሰይፈ ሥላሴ ጸሎት። ጥንትና ፍጻሜ የሌለበት ዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ እማልድሃለሁ። የሰይጣንን ተንኮል ሁሉ ከእኔ አርቅ። አቤቱ ያዕቆብና ልጆቹ እንደባረክ እኔንና ልጆቼን ቤተሰቦቼንና ዘመዶቼንም ባርክ። በቸርነት በሰጠኝ ሀብትና ንብረቴ ላይ ረድኤትና በረከትን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግሥት ክብርና ምስጋና ይገባል። ዛሬም ዘወትርም ለዘላለሙ በእውነት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት በሚሆን በቅድስት ሥላሴ እየተማጸንኩ በዚች እናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላቴን ሰይጣን ክድሃለሁ። ዳግመኛም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ የምትሆነኝ ማርያምን ምስክር አድርጌ ለዘላለሙ አወግዝሃለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ እረፍት አደርጋለሁ፣ እተኛለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። በስም ሦስት በመለኮት አንድ አምላክ ብዬ አምናለሁ። በአካል ሦስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሶስት ፍጹም በሚሆን የባህሪ አንድነት ግን አንድ አምላክ ብዬ ማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላ አንጻር መዘዋወር በሌለበት በእግዚአብሔር የፊቱ ምዕዛር ብርሃን ፊቴን አማትባለሁ። በሚመለክበት አንጻር፣ በሚያስደነግጥ በሚያንቀጠቅጥ በእግዚአብሔር የአይኖቹ የብርሃን ነጸብራቅ አይኖቼን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያደርግ እውቀትንና ጥበብን በሚገልጽ በእግዚአብሔር ምዕዛር ከናፍር ከንፈሮቼን አማትባለሁ። ያለማቋረጥ ለእሱ ምስጋና በሚገባው የሰውን ጸሎት በሚሰማ በእግዚአብሔር ምዕዛረ አእዛን ጆሮቼን አማትባለሁ። ያለ መዳሰስ ዓለምን በያዙ በእግዚአብሔር የእጆቹ ምዕዛር እጆቼን አማትባለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦና ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ህሌና ህሌናዬን አማትባለሁ። የቆሙበትን አካባቢ በሚያነዋውጡ በእግዚአብሔር የእግሮቹ ምዕዛር እግሮቼን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለም ዓለማት ሁሉ እርሱ የመላ ነውና ቦታ ለማይወስነው ለእግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት በእግዚአብሔር ምዕዛረ ዘመን ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ ለሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሶስት የምሕረት መፍሰሻ፣ አንድ የይቅርታ ምንጭ፣ አስቦ የማድረግ ችሎታና ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ ለሆነ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሰውም በአርአያውና በአምሳሉ ለፈጠረ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መጉደል ለሌለበት የስጦታ ባሕር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ሥልጣኑ ነፍስን ከሥጋ ለሚለይ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ለሚንጸባረቅ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጥ የሃይማኖት አምድ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። መፍረስ ለሌለበት የመድኃኒት አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል፣ ማደሪያውም በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደኸይና ለሚያበለጽግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የመግደልና የማዳን ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የሚቀስፍና ይቅር ለሚል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅ እና ለሚያለመልም ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሁሉም ማድረግ ለሚችል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይህንን ለመሰለ ማለት በአንድነትና በሶስትነት ለሚመለክ አምላክ በእውነት ሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ወይም ዲያብሎስ እንዳይቀርበኝ በሐጹረ ቅዱስ መስቀል አጥርነት ጠብቀኝ፣ አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ አመለካከት፣ ሶስት ገጽ፣ አንድ መንግስት፣ አንድ ፈቃድ፣ ሶስት አካል፣ አንድ ባህሪ ነው። ሥላሴ ያለ መከፋፈል በሶስትነት ያለ መጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ሥላሴ ከሰማያዊ ሰማያት ይልቅ ትመጥቃለች። ሥላሴ ከባህሮች ጥልቀት ይልቅ ትጠልቃለች። ሥላሴ አጋዥተ ኩሉ ዓለማት ናት። ከጥልቀቶችም ጥልቀት በታች ባሉ ሁሉ የመላች ናት ሥላሴ። በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት ሥላሴ። የምስራቆች ምስራቅ፣ የምዕራቦች ምዕራብ ናት ሥላሴ። የሰሜኖች ሰሜን፣ የደቡቦች ደቡብ ናት ሥላሴ። የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ሥላሴ ንጋት ብርሃን መውጫ ናት። ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖትና የምስጋና ቃል ለቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮትና ስግደት፣ መመለክና መስገድ ለቅድስት ሥላሴ ይገባል። ኃይል ጽን መንግሥት ሥልጣንና ክሂል ለቅድስት ሥላሴ ይገባል። ጥበብና ምክር ጌትነትና ክብር ለቅድስት ሥላሴ ምስጋና ይገባል። መግደልና ማዳን መቅሰፍ ይቅርታን ማድረግ የቅድስት ሥላሴ ሥልጣን ነው። ማድሄትና ማበልጸግ ማክበርና ማዋረድ የቅድስት ሥላሴ ሥልጣን ነው። መትከል ማብቀል ማድረቅና ማለምለም የቅድስት ሥላሴ ብቻ ሥልጣን ነው። በምድርና በሰማይ በባህር እና በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ሥልጣን ያለው ለአብ፣ ለወልድ፣ ለመንፈስ ቅዱስ ብቻ ነው። የመለኮት አንድነት ገንዘብ ማድረግ ያለመለየትና ያለመከፋፈል በገጽ ሶስት በመለኮት አንድ ለሚሆን ለእርሱ ለብቻው መገዛት ይገባል። ለእርሱ ለብቻው ዘምሮ ለእርሱ ለብቻው ምስጋና ይገባል። እርሱን እጅ መንሳት እርሱን ማመስገን እርሱን ማምለክ በእርሱ መታመን ይገባል። እርሱን መጠጋት ወደ እሱ መጸለይ በፊቱ መማለድ ይገባል። እሱ የአምላኮች አምላክ የገዥዎች ገዥ የነገስታትም ንጉስ ነው። አምላካችን የማዳን አምላክ ነው። ሁሉን ማድረግ ይቻለዋል፣ ለእርሱ የሚሳነው ነገር የለምና። ለመንግስቱ መገዛት በመለኮቱ መታመንና መማጸን ይገባል። ልዩ ሶስት ሆይ እኔ በደለኛ የምሆን ባሪያችሁን ከድንገተኛ ሞት አድኑኝ አሜን። ቅድመ ዓለም የነበረ ለዘላለሙ የሚኖር ታላቅና ግሩም የሚሆን እንደ አምላካችን ያለ አምላክ ማን ነው? የአዛብ አምላኮቻቸው ከወርቅና ከብር፣ ከነሐስና ከመዳብ፣ ከድንጋይና ከእንጨት፣ ከኒኬልና ከሸክላ በሰው እጅ የተሰሩ ናቸው። አፍ እያላቸው አይናገሩም። ዓይን እያላቸው አያዩም። ጆሮ እያላቸው አይሰሙም። አፍንጫ እያላቸው አያሸቱም። እጅ እያላቸው አይዳስሱም። እግር እያላቸው አይራመዱም ወይም አይሄዱም። በጉሮሯቸው አይናገሩም፣ በአፋቸውም ውስጥ ትንፋሽ የለም። እንግዲህ ሰሪዎቻቸውን የሚያምኑባቸው ሁሉ እንደነርሱ ይሆኑ በእውነት ለዘላለሙ አሜን። ወልድ በሚከበርበት መንፈስ ቅዱስ መንፈስ ቅዱስ በሚቀደስበት ገንዘብ በአብ የባሕሪ ስም አምናለሁ። አብ በሚወደስበት መንፈስ ቅዱስ በሚመሰገንበት ገንዘብ በወልድ የባሕሪ ስም አምናለሁ። አብ ከወልድ ጋር በአንድነት በሚመሰገንበት ገንዘብ በመንፈስ ቅዱስ የባሕሪ ስም አምናለሁ። በዚህ በሥላሴ ስም እያመንኩ ጠላቴን ሰይጣንን እክደዋለሁ። አንተርኩስ መንፈስ ነህና ልዩ ሶስት ወይ እኔ ባሕሪያችሁን ከመከራ ስጋም ከመከራ ነፍስ ጠብቁኝ አድኑኝ። ለዘላለሙ በእውነት ተአምር ይቅርታቸውና ሀብተ ረድኤታቸው ለአገልጋያቸው ለወለተ ማርያም ይደረግላትና፣ የስላሴ ተአምራቸው ይህ ነው። ጤሮአዳ በሚባል ሀገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበር። ይህም ሰው ከዕለታት በአንድ ቀን የቤተ ክርስቲያን ሀገር ለማጥፋት ሰንጋ ፈረሱን ጭኖ ከቤት ወጣ። በዚህም ሀገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ነዋያተ ቅዱሳቱን ለመመዝበር ወደ አማረው ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስን ስዕል ካለበት ቦታ ደረሰ። ይህም ወታደር የስላሴን ስዕል በሳት ሰይፍ ታጥቆ ባየው ጊዜ በዚያ የነበሩትን ሰዎች ወንድሞቸው ሆይ ይህ እንደ ነድሳት የሚያንጸባረቅ ስዕል ምንድን ነው? አርያው እጅግ አስፈራኝ። ወደ እርሱ ቀርቤም ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ነህ፣ ፈጥነህ በምድር ላይ ወድቀህ ስገድ፣ ይህ ስዕል የስላሴ አሪያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶች ለስላሴ ስዕል እሰግዳለሁ፣ እያለ ማለደ። ከአረማዊ ሀገር አውጥታችሁ ከክርስቲያኖች አገር አድርሳችሁኛልና ስለዚህ ምስጋና ላቀርብላችሁ እገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚህ ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ሥሉስ ቅዱስ ጠርተውሃል የሚል ቃል ከሰማይ መጣ። ይህን ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ራጉኤል በቅጽበት ወደ እርሱ መጥቶ ወደ ሰማይ አሳረገውና በስላሴ ፊት አቆመው። ስላሴም ከሌሎች የንጉሥ ሰራዊት ተመርጠሽ ወደዚህ መጣሽ፣ ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንን ካሏት በኋላ ወደዚህ አገር አስገቧትና በዚያ ተቀመጠች። ይቅርታቸውና ኃብተ ረዴታቸው ከወዳጃቸው ከወለተ ማርያም ጋር ለዘላለሙ ይኑር በእውነት አሜን። ወስባት ለእግዚአብሔር